ነገር ነገር ሰዎች ነው ማሻ አላህ ኢማም የት መስጅድ ነው? ዱባይ መስጅድ አህመድ መሐመድ ልሞላ የሚባል መስጅድ አለ። ዱባይ ከተማ ማሪና እዛ ነው። እና በዚያ ነው የሚተዳደረው፣ ቤተሰቦቼ የሚያስተዳደረው። ከሰጡኝ መልካም ነገሮች መሀል አንድ ዋንተነህ ሙሉነቴ ባንተ ነው። መጫወት ሲያስፈልገኝ እንደ ጓደኛ ምታቃልደኝ እርዳታ ሲያስፈልገኝ ቀድመሃለው ምትለኝ ሰዎች በነኩኝ ሰዓት እንደ ወንድም መከታ ምትሆነኝ፣ በተሳሳትኩ ሰዓት የምታረመኝ፣ በእኔ ሕይወት ውስጥ ሁሉንም የተለየ ቦታ ልቤ ውስጥ አለ። በደስታና በመልካም ጊዜዎች ብቻ ሳይሆን በሁሉም ሁኔታዎች አብሬ ለመሆን ቃል እገባለሁ። እወድሃለው፣ አከብረሃለኝ። ይዋል የእኔ ሚስት ባንቺን ወደለኛ የሆንኩት ትልቅ ውስጦታዊ የኔ ስስቴ የእኔ ጠንካራ ሴት በሀዘኔም በደስታ የሚያልተለየሽኝ ህይወቴ ያው የኔ ነቢ እንዳሉት ሴቶችን አደራ፣ ቃላቸውንም በደንብ መተግበር በመሐባና በደስታ ላይ ደስታ ጨምረን እንኖራለን። የኔ ሚስት አመሰግናለሁ። አላህ መሐባችንን ጨምሮ ጨምሮ ጀነት ልፍርድ ያስገባል። አሚን አሚን። ዛሬ የተለየቀን ነው፣ ወላሂ ነው። ላጅ ለምን ራስክ ነክ ነው? ቆይ ራስክ ነክ ወይስ በሱ ድምጽ ቀርተልና፣ ራስክ ነክ። አልሐምዱሊላህ በሰላም

አላህ የተመሰገነ ይሁን በባህርያው ላይ ይህን መጽሐፍ ላወረደው መጣመምን ያላደረገበት። ከዛ መጨረሻ ላይ ይመጣና ምንድን ነው መሀል ላይ ይመጣና አያውቁም በሚናገሩበት ነገር ላይ እውቀት የላቸውም። ከዛ ጨምሮ ለአባቶቻቸውም ቢሆን ለእኔ በጣም ፓወርፉል መልእክት ነበር። የእነሱን መንገድ ግስ ካልተከተልክ ድረስ አይከተሉሁም። በጣም ብዙ ፓወርፉል የነ ሙሳና የነ ከድርን የመተናነስን የሙሳን እንዴት ይበልጠኛል አይደለም የተናገረው። አሳየኝ ይህ ባህሪያን አሳየ ልከተለው ልማር ከሱ በጣም ደስ የሚል ፓወርፉል ሆነና፣ በጣም የማዳምጠው የመጀመሪያ ቁራን ሳዳምጥ ሱረቱል ካፍንና ሱረቱል አንቢያን ነበርና የነበረኝ በስልኬ ማለት ነውና፣ ቴንክዩ በጣም ወላሂ የዛን ጊዜ ነው ያስታወቀኝና ጀዛከላአኩምላሁ ይረን እንም እድሉን ስለሰጣችን በጣም አመሰግናለሁ። አነዋርንም የአዲስ ቤትን ለመጀመሪያ ጊዜ በመግባቴ በጣም ደስተኛ ነኝ። ታሪኩን እየሰማው ነበር፣ ብዙ ነገር ተምሬያለሁ። ሁላችሁም በጣም ነው የሚወዳችሁት። አላ ሁላችሁም ፎሎ አድርጉት። አራት መቶ ሀምሳ ሰዎች ፎሎ አድርጉት። ፎሎ አድርግ ያለው መቅራት ስትፈልግ ከነዛ ደግሞ ከፈለጋቸው ሁሉ የምናሳያቸው እየከፈት ሁላችን ማሳየት እንችላለን። ስለዚህ ወገኖቻችን መጀመሪያ መጽሐፋቸው ውድቅ ለምድረው ሲባል ጸሐፊዎቹ ራሱ ትክክለኛ ሰዎች አልነበሩም። ሲቀጥል መጽሐፉ ራሱ ተቃጥሎ ጠፍቷል። የተቃጠለ መጽሐፍ እና የጠፋ መጽሐፍ እንዴት ብሎ አምላክ ቃል ሊባል ይችላል? ኦልሬዲ እኮ መጽሐፉ የለም። ከጀማ ጥንታዊ ጊዜ የነበረው መጽሐፍ የለም። እንደ ሽንኩር ተከትፏል፣ እንደ ሽንኩር ተከትፎ ጠፍቷል። ኦሬዲ ተመልከቱት። መጽሐፍ ግን ጥንታዊ መጽሐፍ ቅዱስ ይሄ ነው የለም፣ አይታይም። ራሱ ይሁት ተበልቶ ያለቀ ነው ክትፍታፊ ነው። ይህን ክትፍታፊ መጽሐፍ እንዴት ብለን ያምላቃል ብለን ልንጠቀም የምችለው? እንደዚህ ትቼ የምታውቅ ቁራጭ ወረቀት እንዴት ብለን ያምላቃል የምትሆ ነው አምላክ መጽሐፉ አይጠብቅም። ክርስቲያኑ ወገኖቻችን አይጠብቅም መጽሐፉ ጥያቄ ይሄ ነው። ለማንኛውም አላሰዝም። ኢንሻላህ የቀሩ ፖይንቶችም አሉ። የተናገሩ ወንድሞች አውሩና፣ ከዛ ደግሞ ኢንሻላህ እኔ ደግሞ ጨምራለሁ፣ በኋላ ሀሳብ ካለኝ ቀጥሎ ወንድሞች

ተመልሶልሃል ገብቶሃል? በደንብ ተመልሶልኛል። እስልምና እኮ ሰላም ትርጉም ራሱ ሰላም እንደሆንም ስሰማ አለው። ሁለተኛ እኔ ታናሽ እህቴ ሙስሊም ነች፣ እኔ ክርስቲያን ነኝ። አንድ ቀንም የእሷን ሃይማኖት ላይ እንትን ኖሮኝ አያውቅም። ጥያቄ ጥያቄ፣ ስልክ የእሷን ተቀበለው ነው የምትኖረው እኔም ደግሞ ክርስትና አክብራ ነው የምትኖረው። በጣም ተዋድን ማለት እንድናቀ እንዳበት ልጅ ነ ግድ ነው አሁን በእናንተ መካከል አይደለም መሰለ ክያዬ፣ አላህ በቁርአን ምን ይለናል መሰለ ላ ኢክራሃ ፊዲን ነው ሰዎችም በእምነት ማስገደድ የለም ነው። የፈለገው የአምራ የአምና ያልፈለገው ደግሞ አያምንም። እናንተ ከአላህ ውጭ አማልክትን የያዛችሁ ሰዎች ይቅርታ አላ ስብን ታላ በቁርኑ ሲነግረን ምንድን ነው እነዛ ከአላህ ውጭ አማልክትን አደርገው የያዙትን ሰዎች አምላኮቻችሁን አትሳደቡባቸው ለምን ኢስላም በጣም ሎጂካል የሆነ እምነት ነው ምክንያቱም እኔ አንተን አምላክ ከሰደብኩ አንተ ምን ታደርጋለህ ክያ የኔን አምላክ መልሰህ ትሰድባለህ ስለዚህ እነዛ ሰዎች በስህተት አላህን እንዳይሳደቡ እናንተ ሙስሊሞች ወይ እናንተ አማኞች ወይ ምን አታደርጉ ተብለን ተከልክለናል። የሌሎች ሰዎች የሚያምኑባቸውን ነገራቶች አተሳደቡ ተብሎ ተከልክሏል እና ዲነል ስላም ሁሉ የሚያስተምረው ሰላም ነው መሰለህ። ትልቁ ያስተምሮቱን ቤዙን ስትመለከተው ምንድን ነው? በእስልምና ውስጥ አንድን ነብስ እንግዲህ ብዙ ጊዜ የምንከሰስበት ፖይንት አለ እና እኔ አንተም ብገድልህ እንደምጸድቅ ተደርጎ ይነገራል እና ያ ኮምፕሊትሊ ከእስልምና አስተምሮት የወጣ ነው። አላህ በቁርአኑ ምን ይለናል መሰለህ? አንድን ነፍስ ብናጠፋ ለምሳሌ፣ እኔ አንተን ምንም ሳታደርግ ብገለህ፣ አላህ ስብሃነ ወተዓላ የሚጠይቀኝ ስንት ሰዎችን እንዳጠፋው የሚጠይቀኝ ይመስልህ አልክያ? እስኪ እኔ አንተ ዝብ እየገደልኩ ምንም ሳታደርግ ክርስቲያን ስለሆኖቻ ተነሰች ብገለህ፣ አላህ ስብሃነ ወተዓላ፣ የእኔ ቅጣት ምን የሚሆን ይመስላል? ስንት ሰዎችን እንደገደልኩ የሚመዘግብ ይመስልህ አልክያ? አንድ ነፍስ፣ ያ አንድ ሰው አዎ አየህ፣ አንድ ነፍስ ብቻ ቢሆን ትክክል። አላህ ስብሓን ወተዓላ ምንድን ነው የሚለው መሰል አንድ ንጹህ ነፍስ ብትገድሉ ከአደም ልጅ ጀምራችሁ እስከ መጨረሻው ሰው ድረስ ያለውን በሙሉ እንዳጠፋችሁ ነው የሚቆጠረው። ደብበል እኔ አንተን የገደልኩ ግን የምጠየቅበት ወንጀል ክብደቱን ስትመለከተው ከአደም ልጆች ከመጀመሪያው የተፈጠረው ሰው ጀምረ እስከ መጨረሻው ሰው ድረስ ያለውን ሰው በሙሉ እንዳጠፋ ይቆጠርብሃል። አንተ ተቸግረ በችግር ጊዜ ደግሞ ብደርስል ወይም ደግሞ አጅሩም በተመሳሳዩ ነው የሚሆነው ማለት ነው። አላህ ስብሐነሁ ወተዓላ በሰዎች ላይ ድንበርን እንዳናልፍ በወንደር፣ ያደርጎብናል ለምሳሌ ይህንን ለማሳየት ያህል ጎረቤታችን ሙስሊም ባይሆኑ እንዴት አብረን መኖር እንዳለብን፣ ለችግሮቻቸው ጊዜ መድረስ እንዳለብን፣ በደስታቸው ጊዜ መካፈል እንዳለብን ረሱላችን ሰለላሁ ዐለይሂ ወሰለም አስተምረውናልና እስልምና ከውጭ የሚነገረውና ውስጥ ገብተ በትክክል አስተምሮቱን ብታዩ ኮምፕሊት የማይገናኙ ነገራቶች ናቸው። ስለዚህ ቅርታ ወደ ጥያቄ ይቀጥል። አመሰግናለሁ። የእኔን ጥያቄ ልጠይቅ የነበረው የመለስክልኝ ዲቴይል፣ እኔ እዚህ ላይ ሙስሊም ገዳይ ነው ምናምን የሚለውን ነገር አልቀበልም። ምክንያቱም ቤቴ ሙስሊም ስላለ ብዬ ነው ብዙ ነገር ስለምን አንድ ሙስሊም ቢገድል በሸሪአው መሰረት ይገደላል ምንም ድርድር የለውም በቃ ተገደልክ ትገደላለህ ድርድር የለም እና አንድ ሰው ደግሞ ለመግደል የሚገደል ከሆነ ደፍሮ አይገድልም እስልምና ውስጥ ስታስተምሮ በምንም ተአምር አይኖረም እና በመግደል ዙሪያ ጥያቄ ምንድን ነው ማለት በጣም ሊመለስልኝ የሚገባው ሁልጊዜ ጥያቄ የሚሆንብኝ ነገር አንድ ሙስሊም የነበረ ሰው ወደ ሌላ ሃይማኖት ከሄደ ይገደላል የሚል እንትን አለ። እሱ ላይ ደግሞ ማብራሪያ ሲሰጥ ውሳዞች አንዳንዴ የሰማሁት ይመከራል መጀመሪያ የጎደለበት ነገሮች ያልተረዳው ነገር ካለ በስነስርዓት እንትን ይደረጋል። እስልምናው በስነስርዓት ይነገረዋል ሶስት አራቴ ከዛ በኋላ ግን እንደዚህ ይገደላል የሚል እሰምቻለሁ፣ እኔ ከራሳቸው አፍ ማለት ነው። ሜይ ቢ ካልተሳሳትክ ችግር የለውም። ይኸውልህ ሸርጥ የሚባል ነገር አለ። ለምሳሌ አንድ ሰው ሀገር ቢክድ ምንድን ነው የሚደረገው? ክያ በሀገር መካደው የሀገር ክደት ወንጀል በሀገር ክደት ወንጀል ይጠየቃል። አዎ፣ መልሶ ሀገሩ ላይ ደግሞ ጥቃት ቢፈጽምስ ያሰውዬ ላይ ምንድነው እርምጃው የሚሆነው ያ? ጠበቅ ያለ ከበድ ያለ እርምጃ ነው የሚወሰድበት። እስልምናም ያንን ነው የሚል ሀዲሱ አለ። በትክክል ሀዲሱ ግን ምንድነው በሌሎች ሸርጦች አሉት። ያ ሰውዬ ከእስልምና ወጣ መብቱ ነው። ላይክ ራፊዲን ነው፣ በእምነት ማስገደድ የለም። ነገር ግን ድንበሮችን የሚያልፍ ከሆነ እስልምና ላይ አላስፈላጊ ነገሮችን የሚያደርግ ከሆነ ደግሞ ተቀባይነት አይኖረውም። ልክ ቅድም አንድ ሰው ሀገሩን ሲክድ። መጀመሪያ ሀገር በመክሰስ ጉዳይ ሀገርን በመካት ትከሷለህ። ነገር ግን ከዛ አልፎ ሀገርህን ሊያጠቃ ከመጣ ደግሞ ምንም አይነት አማራጭ አይኖርህም ማለት ነው። ዲኬ ሊመልሱላህል ችግር የለውም። ግን እዚህ ጋር ምንድን ነው ከእስልምና የመውጣት ሙሉ መብት አለው። ላይክ ራፊ ዲን ነው፣ በእምነት ማስገደድ የለም። ነገር ግን መልሰህ ደግሞ ዲነል ኢስላም ላይ ሀዲሱ እንደሚነግርህ ደግሞ ድንበር ስታልፍ ደግሞ በእስልምና ቀኝህን ለመታ ግራ አንስጥ የሚል ፕሪንሲፕል የለም። አትግደል አትንካ፣ ሰዎች ላይ አትሂድ። ነገር ግን ሰዎች ድንበር አልፈው አንተ ላይ ጥቃት የሚያደርሱ ከሆነ ራስን የመከላከል ኃላፊነት ስትገባለህ ማለት ነው። ሰው ሸርጦች አሉት እንጂ ዝም ብሎ አይገደልም። ምክንያቱም አላህ በቁርአን ላይ ክራሀፊ ዲን በእምነት ማስገደል የለም ብሎ ዘግቶታል። በጣም አመሰግናለን። የሚጨርሳ እንደ ጥያቄም በደንብ ደግሞ ምንድን ነው ድል የምፈልገው ይሳ፣ እናንተ ጋር ነብይ ነው። በደንብ የሚከበር እና የሚወደድ ነብይ ነው። እኔ ጋር ደግሞ አምላክ ነው። እኔ ኢየሱስ ብዬ አምላክ ብዬ ተቀብየዋለሁ። እናንተ ጋር ደግሞ ነብይ ተብሎ ትልቅ ነብይ ማለት ነው። ከነብዩ መሀመድ ቀጥሎ ትልቁ ነብይ መሰለኝ ይሰማል።